ክርስቶስ ተንሳ ሙታነ አበዩ ሃይለው ስልጣን አሳሮ ለሰይጣን አጋዞ ለአዳም ሰላም ናይ ሰብ ኮነ ፍስሐ ወሰላም እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ ውድና እየተከበራችሁ የሳራ ዛና ቻናል ተከታታዮች እንዴት አላችሁ ሰላማችሁ በክርስቶስ ይብዝ ይበልኝ ለቻናሌ አዲስ የሆናችሁ ላይክ ሸር ሰብስክራይብ እያደረጋችሁ የደወል ምልክቱን እየነቃችሁ መቀላቀላችሁን አትርሱ ቤተሰብ የሆናቸው ደግሞ ወዳቸውና ፈቅዳቸው ስለምትከታተሉኝ ከልባ አመሰግናለሁ። የሳራ ዘመን ቻናል ከዘረኝነት ከሃይማኖት የጸዳ ሁለገብ ቻናል ነው። የምንችላቸውን ምግቦች፣ አንዳንድ እንግዶችን የምንጋብዝበት እንዲሁም ደግሞ ፕራንክ የምናደርግባቸው ቻናል ስለሆነ በቀላሉ መቀላቀል ትችላላችሁ። ደግሞ እንደዚሁም ደግሞ እንድበረታም እንድጠነክርም እንደምታበረታትኝ በጣም አመሰግናለሁ። እንግዲህ ዛሬ የመጣሁት ያው እንግዲህ ፋሲካ ነው ለተፋሲካ ነው ነውና የመጀመሪያዬ እንግዲህ ያው እንኳን አደረሳችሁ መልዕክት ላስተላልፍ ነው የመጣሁት። በመጀመሪያ ለሁላችሁም ቤተሰቦች፣ ለልጆች ተመረቶችም፣ ለሁላችሁም ቤተሰቦች እንኳን ለብርሃነ ትንሣኤው በሰላም በሰላም አደረሳችሁ አደረሰም በዓሉ የሰላም የፍቅር የጤና እንዲሆንልን መልካም ምኞቴን እገልጻለሁ እና እንዲሁም ደግሞ በየትኛውም ዓለም ሆናችሁ በስደትም በአገር ቤትም ለምትኖሩ ለመላው ኦርቶዶክስ እምነት ተከታዮች ኢትዮጵያውያንም ኤርትራውያንም ሁላችሁንም እንኳን ለብርሃነ ትንሣኤው አደረሰን አደረሳችሁ በዓሉ የሰላም፣ የፍቅር፣ አንድነት፣ የመተሳሰብ መልካም ነገር የምንሰራበት ክፉ ነገር የምንጥልበት ዘመን ን ያደርግልን። ያው እንግዲህ በዓሎች ሲመጡ በተለይ በአረብ ሀገራት የምንኖር ከቤተሰብ ከምን ርቀን የምንኖር እህሎች አላችሁና፣ በተለያየ ሀገራት የምትኖሩ አላችሁ። ወም ከሀገሮታችሁ በተለያየ ሀገር ኑራችሁም ከቤተሰብ ጋርም ከምን የምታሳልፉ ልትኖሩ ትችላላችሁ። እና እናንተ ያው እንግዲህ ያው ከሀገር የመውጣት እንደሆነ እንጂ ያው ከቤተሰብ ጋር ናችሁ ያንን ያክል በዓል ሲመጣ በጣም የሚከፋው ስሜት ስላለ እሱም ስሜት ደግሞ እኔ ጋርም ጭምር ስላለ፣ የኔ ውዶች በአረብ ሀገር፣ በአረብ ቤት፣ በተለየ ሁኔታ ደግሞ በኮንትራት ቤት ሆናችሁ በዓሎች ሲመጡ በጣም የሚከፋችሁ እህቶቼ፣ የምወዳችሁ የመዳም ቅመሞች፣ የእኔ ጀግናዎች እንኳን አደረሳችሁ በዓሉ። በይ ሰላም የፍቅር እንደምላችሁ በድጋሚ ምኞት ያጋጽላት ። እናንተም ደግሞ የኔ ጀግናዎች እውነት ለመናገር የመዳም ቀመሞች ጀግና ናቸው እና እኔ ስላለሁበት በዓሎች ምናምን ሲመጡ ብዙ የሚረብሹ ነገሮች ቢሆኑ ያው እንጀራ አይደለ፣ ነገ የተሻለ ነገር ለማግኘት ስለሆነ ልጅም ቤተሰብም የተለያየ ነገር ጥለን የተሰደድ ነው። ነገ ደግሞ ይሄንን የሚመጣውን በዓልን በቤታችን ከቤተሰብ ጋር ከልጆቻችን ጋር የምንፈልገው ነገር ጋራ ደስተኛ ሆነ ለመኖር ብለን ነው። ዛሬ በአረብ ሀገር ተሰደን የሚከፋን ብዙ ነገሮችን የምናሳልፈው አይደለ። ያንን እያሰባችሁ አሁን የቆማችሁበትን ብቻ ሳይሆን የነገን ተስፋ በማድረግ ሳይከፋችሁ እንድትውሉ መልእክቴ ነው። የተሻለ ነገር አለ። እግዚአብሔር በሁሌም በነገሮች ሁሉ ስህተት አይደለም። ምናልባት ከኛ ደግሞ የባሰ አለ። ምንድነው ያለው? እንደምታውቁት አሁን ሚያዝያ ዘጠኝ ላይ እንግዲህ ፋሲካ ሊደርስ ሶስት ቀን ሲቀረው በድሮን የተጨፈጨፉ አሉ። በባህር ስምንት ያለቁ አሉ። በቃ በአልጋ ላይ ይዋሉ አሉ። በመቃብር ይዋላሉ ተቻል ማየት እየፈለጉ ግን ማየት ያልቻሉ ሰዎች ስላሉ ሁላችንም የበላያችንን ሳይሆን የበታቻችንን ነው እያሰብን እግዚአብሔር እንድናመሰግን መልእክቴ ነው። የተሻለ ነገር ደግሞ ለማገኘት ዛሬን መድከም ዛሬን ዝቅ ማለት ግዴታችን ነውና የእኔ ውዶች፣ የኔ ጀግናዎች፣ የመዳም ቅመሞች፣ ብርቱዎቹ ለብዙ ተምሳሌት የምትሆኑ ለራሳችሁ እየቀለጣችሁ ብዙ ቤተሰቡን ለምታፈሩ አይዟችሁ፣ አይክፋችሁ ይሄን አይክፋችሁ ምላችሁ እኔ እኔ ስለማውቀው ነው። በጣም በዓል በተለይ በእኛ የኛ ክርስቲያን በዓሎች በጣም ብዙ ናቸው። አጽዋማቶችም በዓሎችን ብዙ ስለሆኑ እያንዳንዱ በዓል ሲመጣ በጣም የሚከፋው ስሜት አለ። ከቤተሰብ መራቆ የቤተሰብ የጎደለ ነገር ይኖራል እና ብቻ ሁሉም ሁሉም እዚህ ሜዳ ላይ እያያችሁ እራሱን ለማዳን ብሎ ማለት ራሱን ለማዳን ስላችሁ ከጭንቀት ለመውጣት ብዙም እናታገላቸው ነገሮች አሉ ከራሳችን ጋራ እና እነሱን እያያችሁ አንድ ደግሞ የሚከፋችሁ በጣም እኔ፣ ስለምንድን ነው እንደዚህ ያልሆንኩት የሚሉ ልጆች ስላሉ፣ እነሱን እያያችሁ አትከፉ። እነሱም ያው ከጭንቀት ለመውጣት በቃ ደስተኛ ሁሉም ሰው ደስተኛ መስሎ ሜዳ ላይ የሚታይ ሰው አለ። ሁሉም ግን የራሱ ደካማ ጎን ሁሉም ግን ስልኩን ዘግቶ ከጓዳ የሚያለቅስ ነው እና ሁሉም ጋር እንትን ጎዶሎ እንዳለ ሁሉም ጋር ክፋት እንዳለ እያሰባችሁ እናንተ ብቻ እንዳይመስላችሁ። በተለየ ሁኔታ ደግሞ በኮንትራት ቤት የምትሰሩ ህቶች የእኔ ውዶች፣ የኮንትራትንም ህይወት ስለማውቀው ማለት ነው። አይዟችሁ፣ አይክፋችሁ። ይህም ቀን ያልፋል። ጀግና ናችሁ። ነገን የተሻለ ለመሆን ነው ዛሬ እንደዚህ እየከፋችሁ በዓል የምታልፉትና። ያው ግን እየተቆራረጥብኝ ነው። እየተደወለ ስለነበረ ነው ይቆራረጥብኝ እና ምን ሌላቸው ነው ባረቤት ያላችሁ አንዳንድ ያው እራሳቸውን ከጭንቀት ለማውጣት ብለን ከኔም ጀምሬ ውስጤ ሆነ ሌላ ስሜት እየተሰማኝ ግን ራሴንም ለማጽናናት ብዙ የምንታገላቸው ነገሮች ስላሉ እኔ ስለምንድን ነው እንደዚህ? አይ እኔ ለምን ለምን እንደዚህ ነው እንደዚህ የከፋኝ ለምንድን ነው እንደዚህ መሆን እንዳትሉ፣ እግዚአብሔር ከእናንተ ጋር ይሁን። ነገ የተሻለ ቀን አለ። እቺን ቀን ለማየታችን ራሱ በቂ ነው ብዬ ነው ማስበው እና ሁሉም ቤት ደካማ አለ። ደግሞ እዚህ እናንተ እየተቃጠላችሁ እንደሻማ እየቀለጣችሁ ብዙ የምታድኑት ነገር ስላለ ያንን በማስታወስ ነገ ደግሞ የተሻለ እንዴት ልበላቸው፣ የተሻለ ቀን ለመኖር ነው አይደለ? ያንን እያሰባችሁ አይክፋችሁ። እንግዲህ ደግሞ ቀልጠፍ ቀልጠፍ ብለን ሰርተን ይሄንን የምንናፍቀውን የምናየውን ከቤተሰብ ጋር በዓልን የምናሳልፈውን በኋላ ነው ወደሱ ለመድረስ ለሚቀጥለው አመት እኔም ከቤተሰብ ጋር ማክበር አለብኝ ከልጆች ጋር ከናቴ ጋር ካባቴ ጋር ብቻ ከምትፈልጉ ጋር ለማክበር ዘንድሮ አሁን ጠንክሬ ሰርቼ የሚቀጥለው አመት ላይ እኔም ሀገሬ ገብቼ ቤተሰብ ጋር ሁኜ በዓልን አከብራለሁ ብላችሁ በመወራረ ራሳችሁን ከፍ አድርጋችሁ ነው እንጂ እስከ መቼ ነው እኔ በዓልን ባረቤ ስንት አመት አለፈ ስንት አመት እንደዚህ ከሆነ እያላቸው እራሳቸውን ጭንቀት ውስጥ እንዳታስገቡ፣ መልካም ምክሬን እህታዊ ምክሬን ነግራችኋለሁኝ።

በዓልንም በዓልንም ብቻ ሳይሆን እያንዳንዱ ጊዜውን የምናሳልፍበት ቀን እስከሚመጣልን ድረስ አሁን አይክፋችሁ እላለሁኝ። ያው እንግዲህ አሁንም በድጋሜ በዓሉ የሰላም የፍቅር ያድርግልን። ሞት ማንሰማበት ከዚህ በኋላ ያድርግልን። ብቻ እግዚአብሔር አምላክ ይታረቀን። ለሀገራችንም ጸሎት እናድርግ። ሰላም የሚያደርግልን በቃችሁ ይበለን የምር ወጣቱ እያለቀን በጣም የሚያሳዝን ጊዜ ላይ ያለ ነው እና እግዚአብሔር አምላክ ይሄንን ቀን በቃችሁ እንድለን ጸሎትን እያደረግ ፈጣሪያችን እየለመን በዓሉ የምናሳልፍ ያደርገን። አይዟችሁ፣ ወዳችኋለሁ፣ አከብራችኋለሁ። የእኔ ጀግናዎች፣ የመዳም ቅመሞች ማለት ነው። በርቱልኝ ውዴ። መልካም በዓሉ ብያችኋለሁ በድጋሚ